ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የዩቲዩብ ቻናል የቤተሰቦች ዛሬ እናንተን ፈታ ዘና የሚያደርግ አንድ ቪዲዮ ይዤላችሁ መጥቻለሁ። እንግዲህ ሰብሰብ ያሉ ቪዲዮዎች ናቸው። አንድ ቪዲዮ ያልኳችሁ ጠቅልል ያለውን ቪዲዮ ለማለት ፈልጌ ነው። እነዚህ ቪዲዮዎች ፈታ ዘና የምትሉባቸው እናንተን ከጭንቀት ከድብርት ሊያላቅቁ የሚችሉ ቪዲዮዎች ናቸው። ሰብሰብ ብለው የቀረቡ ናቸው። አብረን ሪያክት እናደርግባችኋለን። ወደ ቪዲዮ እናልፋለን። ከዛ በፊት ግን ቻናሉን ሰብስክራይብ ማድረጋችሁ አይዘንጋ ላይክ እና ሼር ማድረጋችሁም እንደዚሁ ለሌሎች ስለሚጠቅም ማለት ነው። ወደ ቪዲዮ እንለፍ። ቦምቦር ቆ ገብቷል። ለሊጡስ አብሮ አብሮ፣ እኔ ደሞ አላውቅለት በዛ ሀሶስ ሲመጣ ሙልሙል ሆኖ ሳንዱች ሆኖ ቦምቦ አብሮ መጥ ተሪያል ቆ ተሪያል ቆ። ከዚያ አለ እንደራበው አስር አለቃ መጣና እንደራበው ንጭት ሲያረግ ቦም አርጓ አንገቱን ይዘላል። እግዙ እና እዚያ አናቱ መጣ ቁልጭ ቁልጭ ትላለች። ባ አስራ አለቃ ስለው አይታለች

በነገራችን ላይ የማደንቀው ልጅ ነው፣ በጣም አሪፍ ነው። እስኪ ደግሞ ይህን ቪዲዮ ተመልከቱ። በጣም አሁን የማሳያቸው ቪዲዮ በጣም የትዝብት ቪዲዮ ነው እና ይህን ያክል ከደህንነት ወይም ደግሞ ከጸጥታ አካላት የማይጠበቅ የማይጠበቅ ነገር ነው እና እንደዚህ ነው፣ እንደ የአዲስ አበባ ደህንነት የሚያስብል ቪዲዮ ነው። እስኪ አጭር ቪዲዮ ነች፣ አብረን የሚከተለው ዋይዋዋእ በጣም ያስገረመ ቪዲዮ ነው። ምናልባት ብዙዎቻችሁ ዩኒቨርሲቲ ገብታችሁ እምታውቁ ሰዎች ታውቁታላችሁ፣ ዩኒቨርሲቲ ላይ ያለውን የተማሪዎች ረብሻ እና የተማሪዎች ብጥብጥ ምግብ ላይ ማለት ነው። እና ልክ ያ ነው ትዝ ያለኝ። እዚህም ላይ ሰዎቹ ምን ስግብግብነት ውስጥ እንደገቡ ማለት ነው። እና የደህንነት ሰዎች ወይም እነዚህ ደንብ አስከባሪዎች በዚህ መልኩ ሲሆኑ እነሱን ደንብ የእነሱን ደንብ የሚያስከብር ሌላ ደንብ አስከባሪ ያስፈልገናል ለማለት የበቃሁበት ነው። እና በጣም በጣም በጣም የሚገርም እና የሚያሳዝን ቪዲዮ ነው። ይህን ይመስላል። እስኪ ደግሞ ይሄኛውን ዘና እንበላ ድመቷ ከውስጥ የታየው ነገር በጣም በጣም ከባድ ነገር ነው ያየ ነው። እስኪ ደግሞ እዚህ

ያችን ጠጀን ገቢያ መሀል አግኝቼ በህዝብ መሀል ያን ከንፈሯን ዝም ግጀስ መጠምጠው ቦልና ምን ይናገረኛል? ምክንያቱም ማን ያብጃል ማን ይናገረኛል? ወሹ ፖለቲካ ወራ ምን ማን ነው ቀድሜ የማበድ ነው፣ ቀድሜ የማበድ ፖለቲካ ነው። በነገራችን ላይ እሺ፣ የትኛዋን ቪዲዮ ደግሞ እስኪ ልጋብዛችሁ፣ ቀጣይ ያለችውን ማለት ነው።

የገጠር ሰዎች እንደዚህ ናቸው። አይዞህ ላለመስጠት በሚፈልጉበት ሰዓት ምን እንደሚያደርጉ ያው ሁላችንም ታውቃላችሁ፣ ሁላችሁም የገጠር ልጆች ከሆናችሁ ማለት ነው። እና ላለመስጠት ሲባል የሚፈጠር ምክንያት ነው። የዛኔ ከጀርባ የሆነ ነገር ይጮህና ያጋልጠናል ማለት ነው። እሺ፣ ወደ ሌላ ቪዲዮ ደግሞ እንላለን። አሎ ትክክለኛው ሰውዬ ነው። ትክክለኛው ሰውዬ ነው። እንዴስ? እንደዛ ነው የሚመስለው። እስኪ ይስኛዋ ቪዲዮ ደግሞ እግሬ መሀል የተንጠረጠረ ነገር አገኘው። አንቺስ? አዳምና ሔዋን ቁጭ ብለው እያወሩ እያለ የተፈጠረ ነገር ነው። እስኪ እንየው።

ሁለት ሺህ ዓመት በኋላ የተፈጠረን ስታስቡት ይዘገንናል። የኔ ፍቅር አቤት ያለሽ። የኔ ወንድም በጣም ዘገየ። ፍቅር የኔ ሽንቱ ሆይ መጣ። አይጣልባቸው እንግዲህ እንደዚህ ከመሆን። ክቡራትና ክቡራን ተመልካቾች ለዛሬ ያቀረብኩ ሁላችሁ ቪዲዮዎች እነዚህን ይመስላሉ። ቀጣይ በሌሎች ቪዲዮዎች ዘና ፈታ የምትሉባቸውን ሌሎች ቪዲዮዎችን ይዤ እመጣለሁ። አብራችሁ ስለቆያችሁ እጅጉን አመሰግናለሁ። ቻናሉን ላይክ እያደረጋችሁ ሰብስክራይብ ማድረግ ያልቻላችሁ ደግሞ ሰብስክራይብ አድርጉት፣ ወይም ሰብስክራይብ ያላደረጋችሁ ለማለት ነው። ሁላችሁም ስለነበረን ቆይታ አመሰግናለሁ።